ሂክማ የምትባል ቆንጆ መጣች። ያኔ ነው ጉዴ ነው። አሁን ጀነራል መርግ ለገሰውቶ ከሂክማ ሁለት ልጅ እንዳለው ታውቃለህ? መንታን የወለደችው ምን ትባላለች እሷ? የዚህ አድባሬ ጦርነት ነው ወይ የልጆቹ ስም? የካራ መራ ሰማታት ነው ወይ የልጆቹ ስም? አይረዝምም ወይ? ይሄ አማርኛ ነው ወይ ሶማሊኛ ነው ወይ? ስለ ድንጋይ ምንድነው? ውሃ ነው ወይ ድንጋይ ነው ወይ መቃመ ቤት ነው ወይ ደንብ ነው ወይ? አልገባንም። ሰውም ሊሚት አለው ጓደች ትላንት ቃጢራ አይጀመርን በመውሊድ አማካኝነት በኢድ ነበርን። አይበቃም ብለው አልከሰወሰዱን አይበቃም ብለው አብሬት ወሰዱን። ሰውም ሊሚት አለ ጓደች፣ ከዚህ በላይ ሊመቃም አልችልም። ከፍተኛ አርሚን የገነባ ነው ጓደች፣ ከፍተኛ አሽቅ ከየመን ሞባይሉን እናንተም ኔትወርኩን ከዘርጋ በኋላ እስከ ወለን መሃል አምባ ድረስ የሚመረቅ መርቃኝ ነው የተገኘው በቴሌፓቲ የሚያወራ ይህን የመሰለ ጀግና ኤርገኖ ተቀያይሮ ሲያበቃ ይሄ ኤርገኖ ያንተ ነው ግራዊ እኔ ነው። ተርዚናውን አስቀምጦ ይገባል። የእኔ ተርዚና ትልቅ ነው። የሚወሰድበት አገር ነው የሆነው። ይሄ ነው እንደ ጀግንነት። ሰውም ሊሚት አለው ጓዶች፣ ምን እናርግ? ይሄ ገበሬ በአድዋ በሽሬ በአክሱም ወዘተርፈ አብዮት ጠባቂ ሳይቅም እንዳላስቀመው ሁሉ አረቄና ጅኑ ይዞ ነው ቁጭ ያለው። ይሄ ነው የሆነው። ከዛሬ ነገር ደስ የገቡ ከምቦቻ ገቡ ይባላል። እንደ ሙሽራ እነሱን ቁጭ ብሎ መጠበቅ ሽርጥ ቁጭ ትላላችሁ፣ ሽርጣችሁን አድርጋችሁ እርግናችሁን ታደርጋላችሁ። ከዛሬ ነገር ደስ የገቡ እንደ ሙሽራ መጠበቅ ይሄ ነው። ገና ለገና ጦርነት ሄጄ ቅሜ መርቅኝ ጨብሳለሁ በማለት 25 ግራም ባህር ዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን ያለው። የሽሻቃ መጣን፣ ሞዋሰላ መጣን፣ ምንጣፋ መጣን፣ ልብና መጣን እስቲ ወንድ የሆነ ኢትዮጵያዊ ቃሚ ነው፣ በባዶ ሆዶ ቁሞ የሚሞት ታጋይ ወልደ ስላሴ ምንድን ነው የሆነው? እኔ ለዚች ሀገር ባረቅቅ ማለው ብሎ ድፍት ያለው ማንን አይቶ? ጋሽ ስብሐትን አይቶ። ጋሽ ስብሐት አንዴ ለየለት ሰው ነው፣ አንዴ ትኩሳት ይላል። ስለ ሀገር ፍቅር አንድ ነገር ጣፍ፣ ምን እለው? አይጽፍም። አልሆንም፣ ሞከር ሞከር፣ አልሆንም። ሰላሳ አመት ነው እኔ ከሚስት ለመወለድ ሞከር። መጨረሻ ላይ ከሰራተኛ ዘጠኝ ወለድ ነው እና ቤቱም ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና ጀበና ቡና አለ ብለን ዝምባብዌ ብሄድንበት ለኮ ስልጣን ወዳቸዋል ብለን ዱቅ ብለን የቀረነው እኔ ነኝ። ደግሞ ሌላ ጥቁር ሙጋብ የሚባል በኋላ ብሩ እንደዚህ እስከ ሰማይ ድረስ ከተቆለለ በኋላ ግዛብ ይባል ግማሽ በለጭ አይገዛም። በጋሪው ይደብር ከጋሪው አንሳል ይሄን ነው። ምን አይነት ግፍ ሰርተን ነው ህዝቡ ላይ እውነት እስቲ እንነጋገር። ሀገራችንን ጠልተን ነው እንቅልፍ የለንም።